ናስትለን ክቡራን ተመልካቾቻችን እና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከእንግሊዝ አሁን። የዘውዱ ሾው ጫጨ ዜናዎችን አቀርብላችኋለሁ በቅድሚያም እርሶቹን እንሆ፦ የቆሎ ተማሪዎች ለውትድርና ታፈሱ፣ የአማራ ፋኖ በጎጃም ጥብቅ ትእዛዝ ሰጠ፣ በዩኒቨርሲቲ ውስጥ ተማሪው ተገደለ፣ ህወሓት ምርጫ ቦርድን አስጠንቅቆታል። የማዕድን ዝርፊያ ላይ የባለስልጣን እጅ እንዳለበት ተጋለጠ። በአርቲስቱ ላይ የሴቶች ህግ ባለሙያዎች ክስ ሊመሰረቱ መሆኑ ታወቀ። በአዲስ አበባ የእሳት ቃጠሎ ሱቆችን አወደመ። የጤና ማህበሩም መግለጫ ሰጠ። አሁን ወደ ዝርዝሩ እንሄዳለን። አብራችን ቆዩ። የቆሎ ተማሪዎቹ ለውትድርና መታፈሳቸው ተነገረ። የአብይ አህመድ ወንበር አስጠባቂ የተባለው የመከላከያ ኃይል በተለይም በወልዲያ ከተማ የቆሎ ተማሪዎችን አፍሶ ለውትድርና መውሰዱ ነው የተረጋገጠው። በተደጋጋሚ ጊዜያቶች በአማራ ክልል የሚደረገው አፈሳ አሁንም የቀጠለ ሲሆን በተለይም የቆሎ ተማሪዎችን ጭምር ሳይቀር ማፈሱ ነው እየተነገረ የሚገኘው። በአማራ ክልል የሚደረገው አፈሳ ጠንክሮ የቀጠለ ሲሆን፣ በተለይም ታላላቅ የሃይማኖት አባቶች ሄደው ተማሪዎች ናቸው ልቀቁ እንኳን ቢሏቸው እኛ ማንንም ፈልገን ከሚል ንግግር በማይተናነስ አባቶችንና አናውቅላችሁም ብለው ማባረራቸው ነው የተገለጸው። በተለይም በወልዲያ ከተማ ፒያሳ አካባቢ በምትገኘው ኪዳን ህብረት ቤተ ክርስቲያን ያሉ የቆሎ ተማሪዎችን ነው። ወጥተው ለምነው መመገብ አልቻሉም። ከዚህ ቀጠለ ተማሪዎቹ ለምነው መብላት አይችሉም፣ ወጥተውም ወደ ቤታቸው ለመሄድ አይችሉም። ሲወጡ ይታፈናሉ። ቶሎ መፍትሄ ይፈለግ ሲሉ ነው በተለይም በአካባቢው ያሉ ነዋሪዎች ይህንን መረጃ ያካፈሉን። አገዛዙ ሃይማኖት የስርዓትን ተተኪ ተማሪዎችን አፈሳ ዓላማ የሰራዊቱ ቁጥጥር ከማብዛት የበለጠ ዘመቻ የቤተ ክርስቲያንና መስኪድ ተማሪዎች ላይ ተተኪ እንዳይኖራቸው በማድረግ ከፍተኛ ስራ እየሰራ መሆኑ ነው እየተገለጸ የሚገኘው ችግሮቹ አሁንም ተባብሰው መቀጠላቸው ተገልጿል። ይህ በእንዲህ እንዳለ በተለይም በባንክ ሰራተኝነት በጥበቃ ስራ ላይ የተሰማሩትንም ጭምር ሳይቀር በአስቸኳይ እንዲሰጠኝ ሲል ትእዛዝ አስተላልፏል። ወጣትን እያፈሰ ወደ ጦርነት የሚማግደው የብልጽግናው አገዛዝ አሁን የባንክ ጥበቃዎችን በግዴታ ለውትድርና ስጡኝ እያለ ባንኮችን ቅንቁቅ ነው የታወቀው በተለይም በደብዳቤው ላይ እንደገለጸው ከሆነ ከተቋማችሁ ጥበቃዎች አንድ ሰው መልምላችሁ እንድትልኩ በሚል ነው ደብዳቤ ለባንኮች የጻፈው በሚያሳዝን ሁኔታ በርካታ ኢትዮጵያኖችን እያፈሰ የሚገኘው ይህ የመከላከያ ኃይል ተግባር ላይ እንዲሰማሩ የሚያደርገው የብልጽግና መንግስት ዛሬም በስራ ላይ ያሉትን ጭምር ሳይቀር እያፈሰ መሆኑ የተገለጸው በደብዳቤው ላይ ከላይ በርዕሱ ለመግለጽ እንደተሞከረው ከማዕከላዊ ጽህፈት ጽህፈት ቤት ካለው ወቅታዊ ሁኔታ አንጻር ለስድስት ወር ያህል ተጠርንፎ የሚቆይ ለተቋሙ አጋዥ የሚሆን የጥበቃ ባለሙያ ምልመላ በዛሬ ሁለት እንድታሳውቁን ስንል ሀገራዊ ግዴታችሁን እንድትወጡ እያል በተጠቀሰው ቀንና ሰዓት መልምላችሁ የማታሳውቅ ከሆነ በእኛ በኩል አስገድደን የምንወስድ መሆኑን እናሳውቃለን። የመራዊ ከተማ አስተዳደር ሚሊሻ ጽፈት ቤት ሲል ነው የገለጸው። በጣም ያሳዝናል ይላሉ ብዙዎቹ። በሀገራችን በህዝባችን የተከሰቱት ችግሮች መርካታ ሆኖች እያለ በተለይ የባንክ ሰራተኞችን ጭምር ሳይቀር ለውትድርና እንዲቀርቡ ማድረጉ እጅግ ነውር የተወሉላበት እንደሆነ ነው የሚገልጹት። ፋኖን እየለቃቀምን ነው የሚለው የመንግስት ኃይል ዛሬ ደግሞ ይሄውና ችግሩን በይፋ ወጥቶ ተገልጦ እየተስተዋለ ነው ሲሉም አክለው ተናግረዋል። የአማራ ፋኖ በጎጃም በ ጥብቅ ማስጠንቀቂያ ሰጠ። በተለይም ከአዲስ አበባና በባህር ዳር የሚጫንን ማንኛውም አይነት እህል ከሁለት ቀን በፊት ላልተወሰኑ ቀናቶች ከልክለዋል። ክልከላውንም ተላልፎ የተገኘ ማንኛውም ነጋዴ ለሚወሰድበት እርምጃ ኃላፊነቱን የሚወስደው ራሱ ነው ሲል ገልጧል። የስምንተኛ በላይ ዘለቀ ክፍለ ጦር በሚያስተዳድራቸው ወረዳዎች ደጀን ወረዳ፣ እነማይ ወረዳ፣ ሸበል ብረንታ ወረዳ፣ ደባይ ጥላት ግን ወረዳ፣ እናርጅና እናውጋ ወረዳ የምትገኙ የእህል ነጋዴዎች እና የከሰል ነጋዴዎች በድርጅታ አፋጎ የወጣውን የእህልና ከሰል ክልከላ በትህትና እንድታከብሩ እንጠይቃለን ሲል ገልጿል። በየክፍለ ጦራችን ስር የምትገኙ አምስቱን ብርጌዶች፣ ሻለቃዎች አፋጎ ያወጣውን የእህልና ክልከላ ከሰል ክልከላ በትኩረት ሰጥታችሁ እንድትሰሩና እርምጃም እንድትወስዱ እናሳስባለን ብለዋል። ክልከላውን ተላልፎ የተገኘ ማንኛውም ነጋዴ ለሚወሰድበት እርምጃ ኃላፊነቱን ነጋዴው እራሱ የሚወስድ መሆኑ ሊታወቅ ይገባል ሲል ነው ያስጠነቀቀው። በዚሁ በደንበጫ መጫ ወረዳም ገርጨጭ አግኒ ከተባለ ሰፈር ሰርግ ላይ የነበሩ ሙሽሮችን እስከ ሚዜዎቻቸው እና ቤተሰቦቻቸው ጨምሮ ለጊዜው ስምንት የሚሆኑ ሰዎች መረሻ ናቸው ተገለጠ። በትላንትናው እለት ነው። ከጠዋቱ አስራ ሁለት ሰዓት አካባቢ ከገርጨጭ ከተማ ሰፍሮ የሚገኘውን ወንበር አስጠባቂዎች በለቤት እየዞሩ ወጣቶችን ያፍሱ ሲሆን አግኒ ወረዳ ከተባለው ሰፈር ሲደርሱ ሰርግ ቤት ውስጥ የነበሩ ሙሽሮችና ቤተሰቦቻቸውን የጥይት አረር እንዳወረዱባቸው ነው መረጃው የጠቆመ በተለይም ከሟቾቹ በተጨማሪ ከባድ ቁስለኛ እንዳለም ተነግሯል። በርካቶችን ንጹሐንን በየጊዜው የሚገድለው የመከላከያ ኃይል ዳሪም ዳሬም ጭምር በሰርግ ላይ የተቀመጡትን ሳይቀር በሙሉ ደምስሷቸው መሄዱ ነው የተገለጸው። ሌላው ተመሳሳይ አሳዛኝ ዜና በዶርም ውስጥ በጩቤ ወጣቱን ተማሪ መግደላቸው ተገለጸ። በአርባ ምንጭ ዩኒቨርሲቲ ነው። ጫሞ ካምፓስ አንድ የሁለተኛ ዓመት ተማሪ ዶርም ውስጥ እጅግ ስጥጥ ባለመልኩ በጭቦ ተወቅቶ ሕይወቱ ማለፉን ከዩኒቨርሲቲው ተማሪዎች መረጃው የደረሰን አሳዛኝ ተግባር ነው። ገና ህፃን ወጣት ራሱን ቀይሮ ቤተሰቡን ሀገርን ይረዳል የተባለ ባጭሩ የተቀጨው። የግቢ ተማሪዎች ካምፓሱ ላይ ተማሪ ሲወጋ ይህ የመጀመሪያው አለመኑና መዋጋጋትም የተለመደ እየሆነ ነው፣ ዩኒቨርስቲው የተማሪዎቹን ደህንነት ለመጠበቅ ጠንካራ ስራ እየሰራ አይደለም ሲሉ ስጋታቸውንም አጋርተውናል። በተለይም ከአርባ ምንጭ ዩኒቨርሲቲ የሚከተለው የአዘን መግለጫ የሰጠ ሲሆን የአርባ ምንጭ ዩኒቨርሲቲም የስነስርዓት የስነ ትምህርትና ስነ ባህሪ ሳይንስ ትምህርት ቤት የሳይኮሎጂ ትምህርት ክፍል የሁለተኛ ዓመት ተማሪ የሆነውን ናትናኤል ጸጉ አሰፋን ከጓደኞቹ ጋር በተፈጠረ የግል ጸብ በደረሰበት ጥቃት ከሚያዝያ 8/2017 ዓ.ም ከፍተኛ ጉዳት ደርሶበት በመሆኑም ሕይወቱ ለማትረፍ ባለመቻሉ ከአርባ ምንጭ አጠቃላይ ሆስፒታል ከፍተኛ ረብር ቢደረግም ሳይሳካ መቅረቱና ማምሻውን ሕይወቱ አልፏል ሲል ነው የገለጠው። አደጋሩ ያደረሰው ተማሪ በቁጥጥር ስር ውሎ አስፈላጊው ምርመራ እየተደረገለት እንደሚገኝም አክሎ ገልጿል። አርባ ምንጭ ዩኒቨርሲቲ በተማሪ ናትናኤል ከዚህ ዓለም በሞት መለየት የተሰማኝን ጥልቅ ሐዘን እገልጻለሁ ሲልም ነው አክሎ ያስረዳው። በተደጋጋሚ ጊዜያቶች በየዩኒቨርስቲዎች የሚከሰቱ ችግሮች አሁንም እየተባባሱ መምጣታቸው ተገልጧል። ትግራይ የትግራይ ክልል በተለይም ህወሓት ለማፍረስ የሚደረገው ነገር የማይታሰብ ነው ሲል ለምርጫ ቦርድም ማስጠንቀቂያ ሰጠ። የሚሰርዝ የህወሓት ህጋዊ ሰውነት የለም ብሏል። የኢትዮጵያ መንግስት የህወሓትን እውቅና አልመልስም ካለ ከፕሪቶሪያው ስምምነት በፊት የነበረውን የትግራይን መንግስት ወደ ነበርበት እንመልሰዋለን ሲል ነው ያስጠነቀቀው። በተለይም በተደጋጋሚ ጊዜያቶች ከመንግስት ጋር ንግግር ሲያደርግ የነበረው ህወሓት ዳሬም ማንም ሊቀይረው አይችልም። ህወሓትን መሰረዝ ማንም መብት የለውም ብሏል። በነበረው የምክር ቤት ወደ ነበርበት እንመልሰዋለን። የፕሪቶሪያውን ስምምነት ደግሞ በግልጽ ይፈርሳል ሲል ነው ያስጠነቀቀው። የደብረ ጽዮን ህወሓት ምክትል ሊቀመንበር አቶ አማኑኤል እንደተናገረው ከሆነ ማንም ቢሆን በምንም ምክንያት ህዋትን ማፍረስ አይችልም። ከሀምሳ ድፍን ዓመታት በላይ ቆይታ ያደረገን ይህን ግዙፍ ፓርቲ ዳሬ ማንም መጥቶ ማፍረስ ስልጣን የለውም ሲል ነው ያስጠነቀቀው። ከአርባ በላይ ልጆች ወደ ኢትዮጵያ ይመለሳሉ ተባለ ቤተሰቦቻቸው እንደገለጹላቸው ከሆነ በመንግስት በኩል ይመለሳሉ ብለዋል። ከማይናማር በማይናማር ታግተው የቆዩና መንግስት ወደ ሀገራቸው እንዲመለስላቸው ሲማጸኑ ከነበሩ በርካታ ኢትዮጵያውያን መካከል ከአርባ በላይ የሚሆኑት በትላንትና እለት እንደሚመለሱ ነው የተገለጸው። በተለይም ልጆቹ ዲቢኤ እና ቢጂኤፍ ካምፓስ የነበሩ ሲሆን በቅርቡ ይዋድ ተጉዘው የነበሩ መሆናቸው ነው የተገለጸው። ከማይዋድ ወደ ባንኮክ የነበራቸው የትራንስፖርት ወጪ የኢትዮጵያ መንግስት የመሸፈን አቅሙን ሞልቷል የተባለ ቢሆንም የበረራ ወጫቸውን እንዲሸፍኑላቸው ቤተሰቦቻቸው ነግረዋቸዋል። ይሁን እንጂ በተደጋጋሚ ጊዜያቶች ጨዋታቸውን ሲያሰሙ የነበሩት እነዚህ ኢትዮጵያኖች አሁን ወደ ሀገራቸው የሚመለሱ መሆኑ ነው የተገለጸው ተገለጸው በተለይም ታግተው ከነበሩ በርካታ ኢትዮጵያውያን መካከል ከሰባት መቶ በላይ የሚሆኑት የተወሰነ መስፈርት ማሟላታቸው መንግስት እንዲመለ እንደምንመልስላቸው ከዚህ ቀደም በተደጋጋሚ መግለጻችን አይዘነጋም። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው ከሀያ ቀናት በፊት በቀጣይ አስር ቀናት ወደ ሁለት መቶ የሚሆኑ ኢትዮጵያን ከማይናማር ወደ ሀገራቸው እንደሚመለሱ ነው የገለጹት። በወቅቱ ከአንድ መቶ ሰላሳ በላይ የሚሆኑ ኢትዮጵያን ወደ ሀገራቸው በመለሳቸውን አስታውሰው ወደ ሰባት መቶ የሚጠጉት እነዚሁ ሌሎች ኢትዮጵያኖችም ወደ ቦታቸው እንደሚመለሱ አክለው ገልጸዋል። በተለይ በራይ ሀገራት በችግር በመከራ ላይ የሚሰቃዩ ኢትዮጵያውያን ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱም ታውቋል። የክልል ባለስልጣናቶች ሕገ ወጥ ማዕድን ቁፋሮና ዝውውር ላይ እጃቸው እንዳለበት ተጋለጠ። የህዝብ ተወካዮች ምክር ቤት አባል ይህንን ነው የተናገሩት። የህዝብ ተወካዮች ምክር ቤት በተለይም ማዕድኖች ባሉበት ቦታ የክልልና የአካባቢ ባለስልጣናት በሀገር ውስጥ ማዕድን ቁልፍ ቁፋሮና ዝውውር ላይ እጃቸው እንዳለበት ነው ያጋለጡት። የምክር ቤቱ አባል የሆኑት አቶ ብርሃኑ ጎበና ይህንን የተናገሩት የገቢዎች ሚኒስትር የበጀት አመቱ የዘጠኝ አመት ይቅርታ የዘጠኙ ሪፖርቱን ለህዝብ እንደራሴዎች ምክር ቤት ባቀረቡበት ወቅት እንደሆነ ታውቋል። ማዕድኖች በሚገኙባቸው ክልሎችና አካባቢዎች የተሰማሩ የጸጥታ ኃይሎች ህገወጥ የማዕድን ቁፋሮ ዝውውርና ሽያጭ ሽያጭ በክልሉ እንዲሁም በአካባቢው ባለስልጣናት እንደሚከናወን የጸጥታ ኃይሎች ነግረኛል ሲሉ ነው አቶ ብርሃኑ አክለው የተናገሩት። ዘረፋው ላይ እጃቸው በርካቶች አለ ባለስልጣናቶች ብለዋል። በጸጥታ ኃይሎች የሚያዙ ህገወጥ ክልከላና በተለይም ከክልልና በአካባቢ ባለስልጣናት ጋር የጥቅም ትስስርና የስጋ ዝምድና ያላቸው በመሆኑ ህገወጡ ሲያዙ በአመራሮች እንዲፈቱ ይደረጋል ሲሉ ነው የተናገሩት። አያይዘውም ከተፈቱት በኋላ ለህግ እንደማይቀርቡ ገልጸው የጸጥታ አካላቶች በዚህ መማራቸው እና ችግሩን ለመፍታት ምን እየሰራ እንደሆነ ይጠይቃሉ። የገቢዎች ሚኒስትር የሆኑት ወይዘሮ አይናለም ንጉሴ በምላሻቸው በህገወጥ ወጥ ማዕድን ቁፋሮ የተሰማሩ ባለስልጣናት ከዚህ ድርጊታቸው እንዲታቀቡ ነው ያሳሰቡት። ሚኒስትሯ ችግሩ ልባት እንዲያገኝ ጉዳዩ ከሚመለከታቸው ተቋማት ጋር እየሰራን ነው ሲሉ ነው አክለው የገለጹት። በሌላም በኩል የገቢዎች ሚኒስትር በበጀት አመቱ ዘጠኝ ወራት ውስጥ ስድስት መቶ ሀምሳ ሶስት ነጥብ ሁለት ቢሊየን ብር ገቢ ማስገኘቱ ነው የገለጸው። ይሁን እንጂ በሪፖርት ከመቅረብ በሰለለ ለሀገሪቱ ጥቅም እየዋለ ያለው ነገር ብዙም አልተስተዋለም ሲሉ ብዙዎቹ የመንግስትን ሪፖርቶች አጣጥሉታል። በግዳጅ ወታደራዊ ማሰልጠኛ ጣቢያ እየተወሰዱ ያሉ ታዳጊዎች ቁጥር እየጨመረ መምጣቱ ተነገረ። ከታፈኑት መካከል ከፍተኛ ቁጥር የሚይዙት ከ18 ዓመት በታች እድሜ ያላቸው ናቸው። ይህ ደግሞ ኢትዮጵያን የፈረመችውን ዓለም አቀፍ ሕግና ድጋቶች የጣሰ ነው ሲሉ ብዙዎቹ ይቀርጻሉ። ብዙ ሕጻናቶችን የመንግስት ኃይል ዛሬም እያፈነ ወደ ግዳጅ እያሰማራቸው ነው የሚደርስላቸው ማንም አካል የለም። ሲጮም ከፍተኛ እርምጃ ይወሰድባቸዋል ነው የተባለውም። በተለያየ ጊዜያቶች የሚታፈሱትን ወጣቶች በተመለከተ መንግስት አሁንም እርምጃ መውሰዱን ቀጥሏል ብለዋል። በሌላም በኩል ከተለያዩ የምዕራብ ጎጃም አካባቢዎች በግዳጅ ታፍሰው ወደ ጦር ማሰልጠኛ ሊወሰዱ ፍኖተ ሰላም ቀረር በሚገኘው የማዕከላዊ እዝ ስድስት መቶ ሁለተኛ ክፍለ ጦር ማዘዣ ካምፕ ውስጥ የተሰበሰሱ ወጣቶች ናቸው በብዛት ተስተውለው የሚገኙት መንግስት በተደጋጋሚ ጊዜያቶች ቢገልጽም ወታደሮቹን እየመለመለ እየከተተ ነው ያለው። ይህ በምስሉ ላይ የምናያቸው በጎጃም በወሎ መካነ ሰላም ከተማ ላይ ታፍነው በግዳጅ ወታደራዊ ማሰልጠኛ ውስጥ እየገቡ መሆናቸውን ለማወቅ ተችሏል። ቤተሰቦች ጩኸታቸውን ቢያሰሙ አዳማጭ ግን በፍጹም ሊገኝ አለመቻሉ ነው። ይህ የታወቀውም ባህር ዳር በባህር ዳር ከተማ ከህግ አግባብ ውጭ ሊወሰድ የነበረ ሶስት ነጥብ ሶስት ሚሊዮን ካሬ ሜትር ቦታ መዳኑ ተገለጸ። ዋጋው 6 ቢሊዮን ብር ይገመታልም ነው የተባለው። የአማራ ክፍል ክልል ፍትህ ቢሮ በክልሉ ዋና መቀመጫ ባህርዳር ከተማ ለቦታ ለማግኘት ከ24400 በላይ አባላት ያሏቸው 936 ማህበራት ከህግ አግባብ ውጭ ተደራጅተው ሊወስዱ የነበረው 3.3 ሚሊዮን ካሬ ሜትር ቦታ አዳም ኩሲን ነው የገለጠው። የክልሉ ፍትህ ቢሮ ከሰሞኑ ከህዝብ ተወካዮች ምክር ቤት ህግና ፍትህ ጉዳይ ቋሚ ኮሚቴ ጋር የፍርድ ቤቶች ልውውጥና ካርታን የፍትህ ተቋማት ትራንስፎርሜሽን መርሃ ግብር አፈጻጸምን አስመልክቶ ነው ምልከታ ውይይት ያደረገው። የቢሮ ኃላፊው ይህንን እንደተናገሩት ከፍተኛ መዝመራ ለማካሄድ ሲሉ ደርሽባቸዋለሁ ሲሉ ነው የገለጡት። የቢሮ ኃላፊው አቶ ብርሃኖ ጎሽም የተቋቋማቸውን አፈጻጸም በተመለከተ ለኮሚቴ ባቀረቡት ማብራሪያ ከገጦች በህገወጥ ማህበረሰብ ሊወሰድ የነበረው መሬት ዋጋው 16.8 8 ቢሊዮን ብር ይገመታል ሲሉ ነው የገለጹት። ከፖሊስ ጋር በተሰራ ስራ ማህበራት መፍረሳቸውን ተናግረዋል። በተመሳሳይ ባለፈው አንድ ዓመት ተኩል የተለያዩ አካላት ወንጀል ፈጽመው የወሰዱት 7934 ሚሊዮን ብር እንዲመለስ አድርገናል ሲሉም ነው የገለጹት። ግን ዛሬም ወንጀል ተግባር ላይ የመንግስት ባለስልጣናት መሰማራቸው ነው የተገለጠው በብዛት። የኢትዮጵያ ሴቶች ማህበር አርቲስቱን ሊከሱ መሆኑ ተገለጠ። የአማራ ሴቶች በግፍ ሲገደሉ ለትምህርት በወጡበት ሲታገቱ በጅምላ ተረሽነው ነው በጅምላ ሲቀበሩ የእናቶች በሳንጃ ተሰንጥቆ ህንፅ ሲወጣ ፅንስ ሲወጣ አማራ እናቶች በቀስት እየተገደሉ ሲጣሉ በፋሽስቱ ኃይል ላይ እርምጃ እየተወሰደ በጣም መከራ በበዛበት በዚህ ዘመን በሕክምናና በአምቡላንሶች እጦት በየቤታቸው ሲረግፉ አንዳንዶች ተንተርሰው የማያውቁትን ድራማ ጨዋታ በህዝብ ላይ ሲጫወቱ ሲቀልዱ፣ ሲገሉና ሲያስገድሉ የእናቶችን ጮት አንድም ቀን ያላዳመጠው የሴቶች ጉዳይ ዛሬ በአርቲስቱ ላይ ክስ መስርቻለሁ ሲል ገልጠዋል። የኢትዮጵያ ህግ ሙያተኞች ማህበር ነኝ የሚለው ራሱን ከገለጠ በኋላ አሰጌ ድንዴሾ የሚባለው አርቲስት ነው ክስ ልመሰርትበት ነው ሲል የገለጠው፣ በተለይም በሴቶች ጉዳይ ልከሰው ነው ሲል ገልጧል። ምክንያቱ ያለው ደግሞ አሰጌ በማህበራዊ ሚዲያ ገጹ ላይ ሴት ልጅ በፍቅር አታብድም ሲል ተናግሯል በሚል ነው ብለዋል። ከነዚህ ከሳሾች ህግ ያውቃሉ? ህገ መንግስቱንስ አንብበውት ይሆን? ቢያንስ የመናገርና የሀሳብ ነፃነትን ለስሙ እንኳን እንዴት እንደተጻፈ በግልጽ የሚያውቁ አይመስለንም ይላሉ። ይህንን ሀሳብ ያቀረቡትን የህግ ባለሙያዎችም የተቹ አካላቶች እናቶች በየጊዜው ሲጮሁ ልጆቻችን ታፈዙብን፣ ተወሰዱብን እነዚሁም ልጆች እናቶቻችን ተገደሉብን እያሉ በየጊዜው በሚጮሁባት በዚህ ምድር ላይ ዛሬ ፍቅር በሴቶችና በወንዶች መካከል ያለውን ልዩነት ለገለጹ አካላቶች ፍርድ ቤት መቅረብ አለባቸው፣ መብት ተጥሷል ብለው የቆሙ የህግ ባለሙያዎች ምን እያደረጉ ነው? ሲሉ ሀሳባቸውን አጣጥለውታል። በአዲስ አበባ ከተማ ሱቆች ወደሙ። በእሳት ቃጠለውም በአዲስ አበባ ከተማ አስተዳደር ለሚኩራ ክፍለ ከተማ ነው ጎሮ ገብርኤል በተባለ በተለምዶ ጉሊት ተብሎ በሚጠራው አካባቢ በተከሰተ የሳት አደጋ ሱቆች መውድማቸው የአካባቢው ነዋሪዎች የገለጹት አደጋው የተከሰተው ከጠዋቱ አራት ሰዓት ገደማ እንደሆነ ምክንያቱ ገና እንዳላወቁት በሰዎች ላይ ጉዳት ቢደርስም በርካታ ሱቆች መውደማቸውን ነዋሪዎቹ ለቲካፍ ገልጸውለታል። በመደዳው የተደርደሩ ሱቆች በሳት ቃጠሎ እንዳለ ነደዋል ነው የተባለው። በአዲስ አበባ በርካታ ሱቆች በተደጋጋሚ ጊዜ ቃጠሎ እየበዛ መሄዱም ተገልጧል። የከተማ አስተዳደር አደጋ ስጋ አመራር ኮሚሽን ሰራተኞች ተሽከርካሪዎችን በቦታው እንደተገኙ የእሳት ቃጠሎን በቁጥጥር ስር እንደዋለ በቦታው ያሉ የአይን እማኞች ተናግረዋል። ይሁን እንጂ አንድ ቃላቸው ልትከበር የገለጹት የሰፈሩ ነዋሪ በአደጋው ሱቆቹ ሙሉ በሙሉ አመድ ሆነዋል ሲሉ ነው የተናገሩት። እኚሁ አካል በቦታው ያጋሩት ቪዲዮ ፎቶ፣ የእሳት ቃጠሎ አደጋ በተባለ ቦታ መከሰቱን የሚያሳይ ሲሆን ሁሉም ከላይ ተያይዘዋል፣ ነደዋል። ለእሳት አደጋ አመራሮች የደረሱት ዘግይተው ነው። ብዙ ጊዜ ጉዳቱ ከደረሰ ካለቀ በኋላ ነው የሚደርሱት። ይህ አሁንም መታረም አለበት ሲሉ ነው የተናገሩት። ህዝባችን በየጊዜው ይጨዋል፣ ችግሮቹን ግን የሚፈታለት የለም። የእሳት አደጋ መከላከያ አለው ይላል እንጂ ጉዳት ከደረሰ ንብረት ከወደመ በኋላ ነው ሁልጊዜ የሚደርሰው ሲሉ እሳት አደጋንም ወቅሰውታል። የጤና ባለሙያዎች አሁንስ በዛብን ሲሉ ተናገሩ። በወቅቱ የጤና ባለሙያዎች ጉዳይ ላይም ከጤና ባለሙያዎች ማህበር መግለጫም ተሰጥተዋል። በተለይም እርካታ ቤት ኪራይ አይከፍልም ያሉት እነዚሁ የህክምና ባለሙያዎች በቅዱስ ጳውሎስ ሆስፒታል ሰልፍ መውጣታቸው ነው የተገለጸው። የጤና ባለሙዎቹ የደሞዝና ሌሎች ሌሎች ጥቅማ ጥቅሞችን ምላሽ እንዲሰጣቸው በሚሰሩበትም ሆስፒታል ሰላማዊ መንገድ ጥያቄ ማቅረብ ጀምረዋል። በተደጋጋሚ ጊዜያቶች የምናቀርባቸው ጥያቄ በመንግስት በኩል ትኩረት አልተሰጠንም የሚሉት እነዚሁ የህክምና ባለሙዎች ቅሬታችን ይደመጥ ሲሉም ተናግረዋል።

ይህንን ጉዳይ በተመለከተም በወቅቱ የጤና ባለሙያዎች ጉዳይ ላይ ከጤና ባለሙያዎች ማህበር መግለጫም ወጥቷል። የጤና ባለሙያዎቹ እያነሷቸው ያሉ ጥያቄዎች ተገቢ በመሆናቸው መንግስት አስቸኳይ መፍትሄ ሊሰጥ ይገባል ሲል ነው የገለጠው። በተለይም በተለያዩ የጤና ተቋማቶች አገሪቱ የሚገኙት ከፍተኛ ጉዳት የደረሰባቸው መሆኑ ነው የተገለጠው። የኢትዮጵያ ጤና ባለሙያዎች ማህበር በተለያዩ ጊዜያቶች ጤና ባለሙያዎች የሚያነሷቸውን ጥያቄዎች ህጋዊና አግባብ ተከትሎ ለሚመለከታቸው የመንግስት አካላትም ለጤና ሚኒስትር ላ ጨምሮ ለሀገሪቱ ከፍተኛ መንግስት መስሪያ ቤቶችም ማቅረቡ በደብዳቤ ገልጿል። ግን የሚሰጠው ምላሽ እጅግ አሳዛኝ ነው። በተደጋጋሚ ጊዜያቶች ያቀረብናቸውን ጥያቄዎች በመንግስት በኩል ምላሽ አልተሰጠም ነው ያለው። የጤና ባለሙያዎቹ ማህበር እንደገለጸው መንግስት ትኩረት አይሰጥም፣ ጥያቄዎቻችንን አይቀበልም። በተደጋጋሚ ጊዜያቶች የህዝባችንን ወይም የባለሙያዎቹን ጥያቄ ስናቀርብ ምላሽ አለመስጠቱ አሳዛኝና አሳፋሪም ነው ሲል ነው የገለጠው። በተደጋጋሚ ጊዜያቶች የሚነሱትን ጥያቄዎች ምላሽ ያልሰጠ መንግስት አካል ችግሮቹ እየተባባሱ መምጣቱን ሊያውቅ ይገባል ብለዋል ከዚህ በኋላ የሚወሰዱት እርምጃዎች ጠንካራም እንደሆኑ አክሎ ገልጸዋል። መንግስት ማድረግ የሚገባውን ነገሮች ሲያደርግ አይስተዋልም። በሀገሪቱ የሚስተዋለው የህክምና ባለሙያዎች ጥረት ከፍተኛ እንደሆነ እየታወቀ ዛሬም ግን ይህን መፍትሄ ለማምጣት የሚያደርገው ጥረት ምንም አልተስተዋለም ሲሉ የገለጸው በኢትዮጵያ በተለያዩ ክልሎችም ጭምር ሳይቀር ጥያቄው በተደጋጋሚ የቀረበበት ቢሆንም ይሁን እንጂ መንግስት ለ ባለሙያዎቹ የሚሰጠው ምላሽ እጅግ አሳዛኝ ነው ሲል ነው የገለጸው። አካምና ባለሙያዎቹ በተደጋጋሚ ጊዜ ያነሷቸው ጥያቄዎች ምላሽ ባለማጣቱ ባለመሰጠቱም ጭምር ነው። ጤና ባለሙያዎቹ አሁንም በተለያዩ መንገዶች እየጠየቁ ይገኛሉ ሲል መግለጫውን ያቀረበው ማህበሩ ጤና ባለሙያዎችን መበተና መብታቸውን ለማስከበር የሚያደርጉትን እንቅስቃሴ ይደግፋል ይህንም በተቻለ መጠን መንግስት ትኩረት ሊሰጠ ይገባል ሲል ነው ያከሉ። መንግስት ጤና ባለሙያዎችን የሚያነሷቸው ጥያቄዎች ችላ ከማለት ወጥቶ ጉዳዩን በሀገር ላይ ችግር ከማስከተሉ በፊት ለሚነሱ ጥያቄዎች ተገቢውን ቦታ መስጠት ይገባዋል ሲል በአጽኖት ገልጿል። በተደጋጋሚ ጊዜ የምናነሳቸው ጥያቄዎች ላይ ትኩረት ያለመስጠቱ በኋላ በሀገሪቱ ሊያስከትል የሚችለውን አደጋ ከዱ ሊረዳ ይገባልም ሲል በመግለጫው አሳውቋል። አሁን ወደ ውጭ ዜናዎች እናመራለን። ሱዳን በሱዳን የፖርት ሱዳን ከተማ ተፈጸመው የድሮን ጥቃት የአፍሪካ ህብረት እና አሜሪካን ጨምሮ በርካታ ሀገራቶች አወገዙት። የአፍሪካ ህብረት ከተማ አንጻር መረጋጋት የነበረባት መሆኑን አስታውሶ የተፈጸመውን የድሮን ጥቃት ለቀጠናው መረጋጋት ስጋት ሲሆንና የንጹሐንን ህይወት አደጋ ላይ የጣለ ሲል ነው ውግዘቱን የገለጸው ይህ በፍጹም ሊከሰት አይገባም በተለይም ይህንን እርምጃ የሚወስዱ አካላቶች ሊጠነቀቁ ይገባል ሲል ነው ያሳስበው የአፍሪካ ህብረት ተፋላሚዎች ተኩስ አቁም በማድረግ ወደ ሰላማዊ ንግግር እንዲመጡም ጠይቋል በተመሳሳይ የአሜሪካንም የድሮን ጥቃቱን እንዲሁ አክላ አውግዛለች ሊወሰድ የሚገባውን እርምጃ የሚመለከተው አካላቶች ሊወስዱ እንደሚገባ ነው ያሳሰበችው። አሜሪካ በንጹሐን ዜጎችና ና መሰረተ ልማቶች ላይ የሚፈጸሙን ጥቃቶች በማውገዝ እነዚህ ጥቃቶች በሱዳን ያለውን ውጥረት ስለመጨመሩ ያሳያሉ ሲሉ ነው የገለጸው። አሜሪካ በተጨማሪም በተለይም በዳርፉር የተፈጸሙ ጥቃቶችን በተመለከተ የፈጥኖ ድራሽ ኃይሉ እየፈጸማቸው ባሉት ጥሰቶች ስጋት ከመግለጿ በተጨማሪ የውጭ ኃይሉ የተፋላሚዎችን ከማስታጠቅ እንዲቆጠቡም በጥብቅ አሳስባለች የድሮን ጥቃቶችን ተባበሩት መንግስታት የአረብ ሊግ እና ግብፅ ሳውዲ አረቢያን ጨምሮ በርካታ ሀገራት እና ተቋማቶችም እያወገዙት ይገኛሉ በሌላም በኩል በሱዳን የተባበሩት አረብ ኤሚሬት ጋር ያለኝን ግንኙነት አቋርጫ አለው ስትል ሱዳን አሳወቀች። ሱዳን በተደጋጋሚ የተባበሩት አረብ ኤሚሬትን የፈጥኖ ድራሽ ኃይሉን እያስታጠቀች ነው ብላ ስትከስ የነበረ ሲሆን ወደ ዓለም አቀፉ ፍርድ ቤትም የወሰደችው ክስም ውድቅ ተደርጎባታል። ባለፉት ሶስት ቀናት የፈጥኖ ድራሽ ኃይሉ በፖርት ሱዳን ከተማ የድሮን ጥቃቶች እየፈጸመ ሲሆን የሱዳን መከላከያ ሚኒስትር የተባበሩት አረብ ኤምሬትስ እና ሉዓላዊነታችንን እየጣሰች ነው ሲሉ ነው የከሰሱት። የመከላከያ ሚኒስትሩ ይህንን ንግግር ካደረጉም በኋላ የሱዳን አምባሳደር ከተማ ከተባበሩት አረብ ኤምሬትስ ለቀው ሲወጡ ሱዳን በሀገሪቱ ያሉትን ዲፕሎማሲዋን ተልኮም አቋርጣለች ነው የተባለው። የሱዳን ፈጥኖ ድራሽ ኃይልም ሶስተኛና ተከታታይ ቀን በፖርት ሱዳን የድሮን ጥቃት መፈጸሙም ተገልጿል። በድሮን ጥቃቱ በከተማው ያለው የኃይል ማከፋፈያ አውድሞታል በድሮን ጥቃቱ የአየር ማረፊያ እና የጀነራል አብዱልሃ ፈታህ አልቡርሃን ጊዜ ቤተመንግስትም ኢላማ መደረጉ ነው የተገለጸው። በጥቃቱ የተነሳ ወደ ከተማው የሚደረግ በረራ ሙሉ በሙሉ መቋረጡም እንደዚሁ ተገልጿል። በተደጋጋሚ ጊዜያቶች የሚወሰዱ እርምጃዎች በተለይም በሀገሪቱ ላይ ያስከተለው ጉዳት ከፍተኛ እንደሆነም ተገልጿል። ፓኪስታን ፓኪስታን በካሽሚር ግዛት ባደረሰችው ጥቃት ከስድስት በላይ ሰዎች መገደላቸውን ተከትሎ ህንድ ትናንትና ምሽት በካሽሚር ግዛት የፓኪስታን አሸባሪን መሽገበታል ባለቻቸው ዘጠኝ ኢላማዎች ላይ የአየር ኃይል ሚሳይሎችን ጥቃት ፈጸመችም። የህንድ መከላከያ ሚኒስትር ጥቃቶቹ የተሳኩ ነበር ያለ ሲሆን በፓኪስታን በወሰደችው የአጽፋ ምላሽ አምስት የህንድ ተዋጊ ጀቶች መታ መጣሉ ነው የተገለጸው የፓኪስታን ወታደራዊ ቃል አቀባይ ሌተና ጀነራል አህመድ ሸሪፍ ለሮይተርስ እንደገለጹት ከሆነ እስካሁን ድረስ በአምስት የህንድ ጀቶችን ማለትም ሶስት ራፍራ አንድ ኤስዩ ሰላሳና ና አንድ ሚግሃ ዘጠኝና አንድ ሄሮንሶ አልባ አውሮፕላኖችን መምታታቸውን ገልጻለች። አውድመናቸዋል ስትል ነው የገለጸችው። ህንድ ፓኪስታን መጥተዋቸው ስላለቻቸው የጦር አውሮፕላኖች ጉዳይ እስካሁን ምንም ምላሽ አልሰጠችም። በተለይም ራፋን ቷጊጀት ውስጥ እንደያዘው ፓኬጅ ቢለያይም ዋጋው ከ100 ሚሊዮን እስከ 277 ሚሊዮን ዶላር ሊያወጣ ይችላልም ነው የተባለው። የህንዱ ጠቅላይ ሚኒስትር ዋልዳ ወደ ፓኪስታን የሚፈጸመውን ወንዛችንን እናቋርጠዋለን ሲሉም ነው ያስጠነቀቁት። ፓኪስታንን በበኩሏ ከዚህ በኋላ ድንበሬን እደፍራለሁ የሚል አካል ካለ እርምጃዬን አጠናክሬ እወስዳለው፣ አወድማቸዋለው፣ የሚልኳቸውንም ማናቸውንም የጦር መሳሪያዎች ከአየር ላይ ጭምር ሳይቀር እቀልባቸዋለሁ ስትል ተናግራለች። ክቡራን ተመልካቾቻችን እና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህን ይመስሉ ነበረ። በቀጣይ ከፖለቲከኛው ኤፍሬም ማሌቦ ጋር የምናደርገውን ውይይት እንድትከታተሉ ከወዲሁ በመጋበዝ ዜናዎቻችንን በዚህ ቋጭን። ከዜናው ጋር እስካሁን አብራቸው የነበርኩት እኔ ዘውዱ መንግስት የነበርኩኝ፣ መልካም ጤና ስትልኝ